ብዙዎች የሁለቱን በእርግጥም ሀያል ስትሆን ልታሳዩ የምትችለውን ነገር ዓለም የተመለከተችበት ነው። ትራምፕ ፌብራሪ ወደ ነጩ ቤተ መንግስት ከመጡ በኋላ ወደ ዋይት ሀውስ ከመጡ በኋላ ከፌብራሪ አራት ጀምረህ እስከ አሁን ወይንም ደግሞ እስከ ኤፕሪል አስር አካባቢ ድረስ እስከ ሮብ ሀሙስ ድረስ ማዕቀብ ሲጥሉ ነበር እና እሳቸው እንግዲህ አስር በመቶ የቤዝላይን ታሪፍ እኛን ጨምሮ ተጣለ። አስር በመቶ ከዛ በተለያየ ስቴት በተለያየ በነገራችን ላይ 15 በ በመቶ የ20 በመቶ አለም እንዲህ እንዲህ እያሉ በቻይና ላይ ያለውን ብቻ ስንወስድ እስከ 34 አሜን ቻይና 34 84 125 እያለች ሄደች። ከዛ ደግሞ አሜሪካን ስትመለከታት መጀመሪያ 10 ከዛ 50 እንዲህ እንዲህ እንዲህ እስከ 54 ምናምን እያሉ እስከ 104 አሁን ዶናልድ ትራምፕ ደግሞ 125 አደረሱት። ቻይና 84 ስታደርሰው ከዛ ደግሞ በአንዳንድ ምርቶች ላይ እስከ 145 በመቶ ትራምፕ ታሪፍ ጥለዋል ያ ማለት ግን አሁን ባለ ሁኔታ ይህን ፕሮግራም እስከቀረጽንበት ሰዓት ድረስ ቻይና 125 ላይ ቆማለች አሜሪካ ፐብሊክ ላይ 125 ላይ ነው ያለችው አንዳንድ ምርቶች ላይ አሜሪካ 145 አድርሳችኋለች ስለዚህ አንዱ የሆነ ነገር ሲል ሌላው እንደዚህ እያለ ሲቀጥል በትክክል ሀያል ስትሆን ሌላውን ማየን እኮ ከዶናልድ ትራምፕ ጋር ዶናልድ ትራምፕ የዚችን የዘጠና ቀን እፎይታ ወይም ፖዝ ሲያረጉ አብዛኞቹ ከትራምፕ ጋር ከሰባ አምስት በላይ የሚሆኑት ሀገራት ከትራምፕ ጋር በዚህ በቀረጥ ጉዳይ ላይ ለመነጋገር በስልክም በምንም ጥያቄ የጠየቁ ናቸው። እንደም አንድ ትራምፕ የሚጠቀሙት እንትን ቃል አለ። ጸያፍ ቃል አክቹዋሊ አገላለጹ ከኔጋ ከስር አሉ ከኔጋ ደግሞ ተለማመጡኝ አይነት እንትን ምስል እንትን ያለው ትርጉሙ ግን ቃላቱ ደግሞ በእንግሊዝኛ ስታ እንትን ስትለው የሆነ ቃላት እንትን ስለሚል ነው። እና በሱ አይነት ነገር አብዛኞቹ ከኔ ከስር ከስር እያሉ ነው፣ ወይንም ደግሞ እኔን እየተለማመጡ ነው የሚል ሀሳብ ሰጡ። ስለዚህ ይሄን ያላደረገችው ማናት? ብቸኛው ሀገር ቻይና ናት። ስለዚህ ምንድነው ያሉ ዶናልድ ትራምፕ ቻይና በቃ ዲስሪስፔክት አርጋናለች፣ አላከበረች ነው። እንዴት ታከብራለች? በቃ እነሱ 125 ሲጥል እሷ 125 መጣል የሚችል ሀገር ሆናለች። ስለዚህ በዚህ መንገድ ቻይና ላይ ያለውን ብቻ አስቀጥለው ሌሎችን ፖዝ አርጉ አረጉ አውሮፓ ህብረትም ሌላውም ላይ ለዘጠና ቀናት የተወሰነ ጊዜ አለና ያው ኢንጀስቲስ የሆነ ትሬድ እነዚህ ሀገራት ዓለም ሁሉም ግን ኢንጀስቲስ በሆነ ሚን ኢፍታዊ በሆነ መንገድ ሙሉ የዓለም ህዝብ አገንስቱ እስራኤል ሚን አሜሪካ ትሰራለች ነው የዶናልድ ትራምፕ ሁሉም የዓለም ሀገራት አገንስት ቱ ዩኤስ እየሰሩ ነው። ስለዚህ የሆነ ነገር ማየት አለብን በሚል በእርግጥ እንመጣባቸዋለን። ይህን ሁሉ ታሪፍ ከጣሉ በኋላ ሁሉም ትራምፕ በገለጹት አጠቃቀም ሁሉም ሞከረ። ስለዚህ ቻይና ብቻ ሲጥሉብኝ የምጥላለዋለች። በእርግጥ ከ125 በላይ የሜድ ፍላጎት የለኝም ብላለች። አቅሟ ሊሆን ይችላል ግን ብዙ ነገሮች አሳይቷል። እና ሁሉም እንዴት ኢፍትሃዊ ሊሆን ይችላል ለዶናልድ ትራምፕ የሚል ሀሳብ አለ። ብዙ እንትኖች አሉ አስቸጋሪ ነገሮች አሉ። ግን ብዙዎች የሁለቱን በእርግጥም ሀያል ስትሆን ልታሳዩ የምትችለውን ነገር ዓለም የተመለከተችበት ነው። ትራምፕ ፌብራሪ ወደ ነጩ ቤተ መንግስት ከመጡ በኋላ ወደ ዋይት ሀውስ ከመጡ በኋላ ከፌብራሪ አራት ጀምረህ እስከ አሁን ወይንም ደግሞ እስከ ኤፕሪል አስር አካባቢ ድረስ እስከ ሮብ ሀሙስ ድረስ ማዕቀብ ሲጥሉ ነበር እና እሳቸው እንግዲህ አስር በመቶ ቤዝላይን ታሪፍ እኛን ጨምሮ ተጣለ። አስር በመቶ ከዛ በተለያየ ስቴፕ በተለያየ በነገራችን በነገራች ላይ የ15 በመቶ የ20 በመቶ አለ እንዲ እንዲህ እያሉ በቻይና ላይ ያለውን ብቻ ስንወስድ እስከ 34 ቻይና 34 84 25 እያለች ሄደች። ከዛ ደግሞ አሜሪካን ስትመለከታት መጀመሪያ 10 ከዛ 50 እንዲ እስከ 54 ምናምን እያሉ እስከ 14 አሁን ዶናልድ ትራምፕ ደግሞ 125 አደረሱት ቻይና 84 ስታደርሰው ከዛ ደግሞ በአንዳንድ ምርቶች ላይ እስከ 145 በመቶ ትራምፕ ታሪፍ ጥለዋል ያ ማለት ግን አሁን ባለ ሁኔታ ይህ ፕሮግራም እስከቀረጽንበት ሰዓት ድረስ ቻይና 125 ላይ ቆማለች አሜሪካ ፐብሊክ ላይ 125 ላይ ነው ያለችው አንዳንድ ምርቶች ላይ አሜሪካ 145 አድርሳችኋለች ስለዚህ አንዱ የሆነ ነገር ሲል ሌላው እንደዚህ እያለ ሲቀጥል በትክክል ሀያል ስትሆን ሌላውን ማየን እኮ ከዶናልድ ትራምፕ ጋር ዶናልድ ትራምፕ የዚችን የዘጠና ቀን እፎይታ ወይም ፖዝ ሲያረጉ አብዛኞቹ ከትራምፕ ጋር ከሰባ አምስት በላይ የሚሆኑት ሀገራት ከትራምፕ ጋር በዚህ በቀረጥ ጉዳይ ላይ ለመነጋገር በስልክም በምንም ጥያቄ የጠየቁ ናቸው። እንደም አንድ ትራምፕ የሚጠቀሙት እንትን ቃል አለ፣ ጸያፍ ቃል አክቹዋሊ አገላለጹ ከኔጋ ከስር አሉ ከኔጋ ደግሞ ተለማመጡኝ አይነት ምስል እንትን ያለው ትርጉሙ ግን ቃላቱ ደግሞ በእንግሊዝኛ ስታ እንትን ስትለው የሆነ ቃላት እንትን ስለሚል ነው። እና በሱ አይነት ነገር አብዛኞቹ ከኔ ከስር ከስር እያሉ ነው ወይንም ደግሞ እኔን እየተለማመጡ ነው የሚል ሀሳብ ሰጡ። ስለዚህ ይሄን ያላደረገችው ማናት? ብቸኛው ሀገር ቻይና ናት። ስለዚህ ምንድን ነው ያለ ዶናልድ ትራምፕ፣ ቻይና በቃ ዲስሪስፔክት አርጋናለች፣ አላከበረች ነው። እንዴት ታከብራለች? በቃ እነሱ መቶ ሀያ አምስት ሲጥሉ እሷ መቶ ሀያ አምስት መጣል የሚችል ሀገር ሆናለች። ስለዚህ በዚህ መንገድ ቻይና ላይ ያለውን ብቻ አስቀጥለው ሌሎችን ፖዝ አርጉ አረጉ አውሮፓ ህብረትም ሌላውም ላይ ለዘጠና ቀናት የተወሰነ ጊዜ አለና ያው ኢንጀስቲስ የሆነ ትሬድ በነዚህ ሀገራት ዓለም ሁሉም ግን ኢንጀስቲስ በሆነ ሚን ኢፍታዊ በሆነ መንገድ ሙሉ የአለም ህዝብ አገንስቱ እስራኤል ሚን አሜሪካ ትሰራለች ነው የዶናልድ ትራምፕ ሁሉም የዓለም ሀገራት አገንስት ቱ ዩኤስ እየሰሩ ነው። ስለዚህ የሆነ ነገር ማየት አለብን በሚል በእርግጥ እንመጣባቸዋለን። ይህን ሁሉ ታሪፍ ከጣሉ በኋላ ሁሉም ትራምፕ በገለጹት አጠቃቀም ሁሉም ሞከረ። ስለዚህ ቻይና ብቻ ሲጥሉብኝ እኔ ምጥላለሁ አለች። በእርግጥ ከ125 በላይ የሚሄድ ፍላጎት የለኝም ብላለች። አቅሟ ሊሆን ይችላል፣ ግን ብዙ ነገሮች አሳይቷል እና ሁሉም እንዴት ኢፍትሃዊ ሊሆን ይችላል ለዶናልድ ትራምፕ የሚል ሀሳብ አለ። ብዙ እንትኖች አሉ አስቸጋሪ ነገሮች አሉ። ግን ብዙዎች የሁለቱን በእርግጥም ሀያል ስትሆን ልታሳዩ የምትችለውን ነገር አለም የተመለከተችበት ነው። ትራምፕ ፌብራሪ ወደ ነጩ ቤተ መንግስት ከመጡ በኋላ ወደ ዋይት ሀውስ ከመጡ በኋላ ከፌብራሪ አራት ጀምረህ እስከ አሁን ወይንም ደግሞ እስከ ኤፕሪል አስር አካባቢ ድረስ እስከ ሮብ ሀሙስ ድረስ ማዕቀብ ሲጥሉ ነበር እና እሳቸው እንግዲህ አስር በመቶ ቤዝላይን ታሪፍ እኛን ጨምሮ ተጣለ። አስር በመቶ ከዛ በተለያየ ስቴፕ በተለያየ በነገራችን ላይ የ15 በመቶ የ20 በመቶ አለ እንዲ እንዲ እያሉ በቻይና ላይ ያለውን ብቻ ስንወስድ እስከ 34 ሜን ቻይና 34 84 25 እያለች ሄደች። ከዛ ደግሞ አሜሪካን ስትመለከታት መጀመሪያ 10 ከዛ 50 እንዲ እንዲ እስከ 54 ምናምን እያሉ እስከ 104 አሁን ዶናልድ ትራምፕ ደግሞ 125 አደረሱት ቻይና 84 ስታደርሰው ከዛ ደግሞ በአንዳንድ ምርቶች ላይ እስከ 145 በመቶ ትራምፕ ታሪፍ ጥለዋል ያ ማለት ግን አሁን ባለ ሁኔታ ይህ ፕሮግራም እስከቀረጽንበት ሰዓት ድረስ ቻይና 125 ላይ ቆማለች አሜሪካ ፐብሊክ ላይ 125 ላይ ነው ያለችው አንዳንድ ምርቶች ላይ አሜሪካ 145 አድርሳችኋለች ስለዚህ አንዱ የሆነ ነገር ሲል ሌላው እንደዚህ እያለ ሲቀጥል በትክክል ሀያል ስትሆን ሌላውን ማየን እኮ ከዶናልድ ትራምፕ ጋር ዶናልድ ትራምፕ የዚችን የዘጠና ቀን እፎይታ ወይም ፖዝ ሲያረጉ አብዛኞቹ ከትራምፕ ጋር ከ ሰባ አምስት በላይ የሚሆኑት ሀገራት ከትራምፕ ጋር በዚህ በቀረጥ ጉዳይ ላይ ለመነጋገር በስልክም በምንም ጥያቄ የጠየቁ ናቸው። አንድ ትራምፕ የሚጠቀሙት እንትን ቃል አለ፣ ጸያፍ ቃል አሁኛ አክቹሊ አገላለጹ ከኔጋ ከስር አሉ ከኔጋ ደግሞ ተለማመጡኝ አይነት እንትን ምስል እንትን ያለው ትርጉሙ ግን ቃላቱ ደግሞ በእንግሊዝኛ ስታ እንትን ስትለው የሆነ ቃላት እንትን ስለሚል ነው እና በሱ አይነት ነገር አብዛኞቹ ከኔ ከስር ከስር እያሉ ነው ወይንም ደግሞ እኔን እየተለማመጡኝ ነው የሚል ሀሳብ ሰጡ። ስለዚህ ይሄን ያላደረገችው ማናት? ብቸኛው ሀገር ቻይና ናት። ስለዚህ ምንድነው ያሉ ዶናልድ ትራምፕ ቻይና በቃ ዲስሪስፔክት አርጋናለች አላከበረች። እንዴት ታከብራለች? በቃ እነሱ መቶ ሀያ አምስት ሲጥሉ እሷ መቶ ሀያ አምስት መጣል የሚችል ሀገር ሆናለች። ስለዚህ በዚህ መንገድ ቻይና ላይ ያለውን ብቻ አስቀጥለው ሌሎችን ፖዝ አርጉ አረጉ አውሮፓ ህብረትም ሌላውም ላይ ለዘጠና ቀናት የተወሰነ ጊዜ አለና ያው ኢንጀስቲስ የሆነ ትሬድ በነዚህ ሀገራት ዓለም ሁሉም ግን ኢንጀስቲስ በሆነ አይ ሚን ኢፍትሃዊ በሆነ መንገድ ሙሉ የዓለም ህዝብ አገንስቱ እስራኤል አይ ሚን አሜሪካ ትሰራለች ነው የዶናልድ ትራምፕ ሁሉም የዓለም ሀገራት አገንስት ቱ ዩኤስ እየሰሩ ነው። ስለዚህ የሆነ ነገር ማየት አለብን በሚል በእርግጥ እንመጣባቸዋለን። ይህን ሁሉ ታሪፍ ከጣሉ በኋላ ሁሉም ትራምፕ በገለጹት አጠቃቀም ሁሉም ሞከረ። ስለዚህ ቻይና ብቻ ሲጥሉብኝ እኔ ምጥላለዋለች በእርግጥ ከ125 በላይ የመሄድ ፍላጎት የለኝም ብላለች። አቅሟ ሊሆን ይችላል ግን ብዙ ነገሮች አሳይቷል። እና ሁሉም እንዴት ኢፍትሃዊ ሊሆን ይችላል ለነ ዶናልድ ትራምፕ የሚል ሀሳብ አለ። ብዙ እንትኖች አሉ፣ አስቸጋሪ ነገሮች አሉ ግን